ገዛ ነው። ሲቀጥል ደግሞ ክፍል ውስጥ እንደዛ አይደረግም። እሺ፣ ጭንቂ ግን ብትተዩ ምን አለበት? እንደ በገና ቢደረድርሽ፣ እንደ ኪቦርድ ቢነካከርሽ፣ እንደ ዋሽንት ቢነፋሽ ምን አለበት? ሳንቺ የሚነፋ ይንፋሽቺ። ደግሞ አስበሸዋ። ልጆቹን ይዤ ባላስቆሞ ኖሮ የት እንደሚደርስ ያው ነው። መንገድ እና ተጓዥ ተዋውቃሉ ይ

እውነት ለመናገር አምሮ ብቻ ሁላችሁንም ጥሩ ናቸው። በጣም አምሮባችኋል። ግን ምን ዋጋ አለው ማለት ውይ ውይ ውይ፣ ወይኔ እኛ እኮ ከስረናል ከስረናል እኮ በእውነት። ዛሬ ወንዶች ሁሉ ምን ሆነ ነው ምን እንኳን ተደው ውበታችሁ ያይም ብቻ ተስፋ ነበር። እኛ ፎንቃ ፎንቃ ስንጫወት እናንተ መላ ያለው ሽንቱ የቀዘቀዘ ሽማግሌ ታሳድዳለች። ደግሞ እኮ አጣፉ እህ ከንቱ ስጋችሁ ሲጠወልቅ ትዳር ጠፋ ወንዴለ ምናምን ትላለ። ተወኖታ ሁሉም ሴቶች እኮ አንድ አይደለም። ፍቅር ፍቅር ምንጫወት ሴቶችም አለ እንዴ፣ ወንዶችስ ቢሆኑ ስንት ወንድ አሰዳቢ አለ አይደል እንዴ? ፍሬሽ ውበት እንደወረደ እያለላቸው የተሸበሸበ ገላ ለማፍታታት የአሮጊት ጭን ስር ያርሚ መጠመጡ ኑሮን ገሃነም ሲያደርጉብን መላ ያለውን ብናጫውት ይፈረድብናል። ሰርታችሁ ልክ ብለ፣ ግን ስራ የለም ገቢ የለም ወጪ ብቻ።